አመሰግናለሁ ብዙ አይነት በነገራችን ላይ ብዙ አይነት እንትኖችን መርጬ ነበር መጀመሪያ ብዙ አይነት አውት ፊቶችን ከማሰራቴ በፊት ማለት ነው እና አይ ቲንክ ኢትዮጵያ ላይ ያሉ ዲዛይነሮች ትንሽ ደከም ይላሉ ዲዛይን ማድረግ ላይ ምናምን ማለት ሚችሉትን ሚችሉትን ብቻ ነው የሚሰሩት አሁን ለምሳሌ በጣም አሁን እኔ የመረጥኳቸው ዲዛይኖች አይ ቲንክ በጣም ከባባድ ናቸው መሰለኝ እና እነኛን ልብሶች ለምሳሌ መስራት አልቻሉም ማለት ነው። ልክ እንደዛ መስራት ምናምን ሳይችሉ ሲቀሩ ግን ከመረጥናቸው ናቸው ልብሶች ላይ ላይክ በጣም አሪፍ አሪፍ ናቸው ወይም ደግሞ በጣም ለኢቨንት ለአዋርድ ይሆናሉ ብዬ ከመረኮባቸው ልብሶች ውስጥ መሰራት የሚቻለው ሌሎቹ አውቃቸው እዚህ ላይ አይገኝም ምናምን የመረጥኳቸው ማለት ነው። እና እኔ መስራት የምችለውን ራሴ ክሬት አድርጌ ከዛ ደግሞ ከውጭ ለምሳሌ እውነቱን ለመናገር ውጭ ካየኋቸው ከዛ ከራሴ ጋር ሪተች አድርጌ ነው። እንትን ያልኳቸው የሰሯቸው ምክንያቱም እዛ ቦታ ላይ ብዙ ትላልቅ ሰዎች ይገኛሉ። ኦልሞስት አንቺ ደግሞ ራቁት ሽነሽ ማለት ይቻላል። እና አግባብ ነው ራቁት ነኝ ማለት አይቻልም። ኦልሬዲ ምክንያቱም ያው ይታያል። ኦልሞስት እኔ በነገራችን ላይ ያው በአካልም አይችሽ ነበር፣ አላስተዋልኩም። ያናህል በቪዲዮ ነው ድጋሜ ያየሁት። እዚህ ጋር የተገለጠ ነበረ ደረትሽ በጣም ከታች ደግሞ ምንድን ነው በፓንት ነበርሽ። እና ሌላው ደግሞ የሆነ ምንድን ነው የሚባለው ወንፊት በወንፊት አይነት ሱሪ ነው። ፋሽኑን ብዙ ስለማላውቀው ልታግዢን ትችያለሽ። እና በእንደዛ አይነት ሁኔታ ነበርሽ። እና ያ ነገር ደግሞ ከኢትዮጵያዊ ባህል ጋር አይሄድም። እሱ አግባብ ነው ያለሽ አንቺ። ላስረዳችሁ። በቃ የመጀመሪያው ነገር ልክ ነህ። ትላልቅ ሰዎች ቦታ የተገኙበት ቦታ ላይ ነው የተገኘት። እኔም በጣም ትልቅ ሰው ነኝ። ምክንያቱም ቲክቶክ ክሪኤቲቭ አዋርድ እኛ የመጀመሪያው ቲክቶከር ኖሚኔት ቲክቶከር አንዷ እኔ ነኝ። ስለዚህ ሰዎቹ እኔን ሊያዩ ነው አንድም ተጋብዘው የመጡት ብዬ ነው ማምነው። በነገራችን ላይ የመጀመሪያው ነገር እኔ ለራሴ በጣም ትልቅ ቦታ ያለኝ ሰው ነኝ ማለት ስላስኩምሽ ባየ ይቅርታ፣ ይቅርታ ባየ ሰዎቹ እኔንም ነው ሊያዩ የመጡት ስትይ፣ ማለት ራቁትሽን አደለም ሊያዩሽ እንትን የሚሉት የመጡት። ላስረዳ ልመጣልህ ነው። የመጀመሪያው ነገር የመጀመሪያው ነገር ቃይ ትላልቅ ሰዎች አሉ ስላልከኝ ከእሱ ልጀምርልህ ብዬ ነው እኔም አንዷ ትልቅ ሰው ነኝ እና የቲክቶክ ክሪኤቲቭ አዋርድ ስለተዘጋጀ አዋርዱ ላይ እኛን ኖሚኔት የተደረግ ነው አለ ትላልቅ ሰዎቹም ዞሮ ዞሮ እኛን ለማየት ነው የሚመጡት እንጂ ለምሳሌ አሁን እኔ እነሱ ላደንቅ አለ እዛ ቦታ ላይ ለምሳሌ ራሴን እንትን ልል ነው እና ልብሱ ምንን ይወክላል ልብሱ የመጀመሪያው ነገር ከላይ እንዳያችሁት ኮት ነው ምንም አይነት ንግድ እንትን የሚያሳይ ነገር የለውም ይሄ ደረት የፓርት ክፍት ነው። ከዛ መሀል ላይ ደግሞ የሰንሰለት እንትን ነበረው። ኮቱ ያው አባቶቻችን የሚለብሱትን ኮት ነው የሚያመለክተው። ከስር ሰውነት አይደለም፣ ስቶኪንግ ነው ያለው። ስቶኪንጉ ያው ስቶኪንግ ነው፣ ሰውነት አይደለም። ፓንት ያላችሁት ነገር ከዛ ከላይ ካለው ከዳንቴሉ ጋር አንድ ላይ የተሰራ ነው። ፓንት አደለም። አንድ ላይ ከዳንቴሉ ጋር ከላይ ካለው ነው ዳንቴሉ ጋር ዳንቴሉ ደግሞ ያው የኛ ባህል አደለም የምትሉት ከዚህ በፊት ቀደም ባለው እናቶቻችን የሚሰሩት ያው ዳንቴል ነው ስለዚህ ያው የዚሁ ሀገር ምርት ነው ልላችሁ ነው የዚሁ ሀገር ታች ግባቶቹ የዚህ ሀገር ናቸው ብለን እናቶች ለማሰብ ብዬ ነው እናቶችን የድሮ የዳንቴል ሞያ ናቸው ብዬ አይ ምርቶቹን የዚህ ሀገር ናቸው። ዳንቴሉ ዳንቴ የተሰራው የእናቶችን የድሮ ሙያ አሁን ለምሳሌ ብዙ ጊዜ ዳንቴል ስለ ዳንቴል ስናስብ ሶፋ ምናምን ነበር ድሮ። በድሮ ጊዜ የሚለበሰው ግን ዳንቴል ከሶፋ እና ከመሶብ ነው ከአክንባሉ አክንባሉ ነው መሶብ ይለብሳል ነገር አይደለም ዳንቴል። ከእንደሱ ውጭ ደግሞ ኖርማሊ በአውትፊትስ መጠቀም እንችላለን የሚለውን ለማሳየት ብዬ ነው ለህዝቡ። መልካም ነገር ግን ግባቶቹ የሀገር ውስጥ እነኛን ነገሮች አስበሽ ቢሆንም ዞሮ ዞሮ ተገላልጠሻል እና እነኛ ደግሞ ህዝቡ ያ ነገር ደግሞ ህዝቡን አስቆጥቷል፣ ነው የእኛ ፖይንት እና የህዝቡን ጥያቄ። አዎ እኔ እንዳልኩ ነው፣ አሁን አልተገላለጥኩም። ኮት ነው ከላይ የለበስኩት፣ ኮቱ ግን አልተቆለፈም ነው እንጂ ኮት ነው ያደረግኩት። ከስር እንዳልኩ፣ ምንም አይነት ሰውነት የሚያሳይ ነገር አይታየኝም፣ ሙሉ እስከ እግር ጥፍሬ ድረስ ኢቨን እግሬ ራሱ አይታየም፣ ሙሉ ለሙሉ ስቶኪንግ ነው። ሰውነት ከለር ያለው ቡኒ ስቶኪንግ ነው። ከዛ ከላዩ ከስቶኪንጉ ላይ ምንድን ነው ያለው? ዳንቴል ነው ያለው በዳንቴል የተሰራ ስለዚህ አልተገላለጥኩም። ፖይንቴ አልተገላለጥኩም የሚለው ነው። ህዝብ ነው እንግዲህ የሚፈርደው። በነገራችን ላይ ብዙ ከዚህ በላይ እንትን አንልም፣ ህዝብ ነው የሚፈርደው። ለምናሽሽ እናመሰግናለን። ልብሱ ስንለብሹ ይባል ልብሱ ስለብሽው እንግዲህ ማንኛውም እንደዚህ አይነት ኢቨንት ላይ የሚመጣ ሰው ማስተላለፍ የሚፈልገው የራሱ መልእክት አለ። ቀድምም የነካካ ሽልኝ አለ። ምንድን ነው ማስተላለፍ የፈልግሽው ነገር ተገላል ተሸማል? እኛ እንዳየነው ከሆነ ምንድን ነው ማስተላለፍ የፈለግሽው እንደ ፋሽን? አሁን ለምሳሌ እንደ ነገርኩ ነው አሁን ባደጉት ሀገራት ብዙ አይነት ፋሽኖች አሉ። ሁለተኛ ነገር የተለያዩ ቪዲዮዎችን ለምሳሌ እያየው ነበረ ከስድስት ስልሳ ስድስት ጋር ወይ ከሌሎች እንትኖች ነገሮች ጋር ምናምን ገነዩ እኔም ብቻ ሳይሆን አብረውኝ ካሉ ጓደኞቼ ወይም ቲክቶከሮች ጋር ከእንደዚህ አይነት ነገር ጋር እያገናኙት ነበረ ግን እንደ ተማረ እንደ ሰለጠነ ሰው ከጀስት ፋሽን ከሚለው ነገር አንጻር ነው። እኔም አይ ቲንክ ጓደኞች ያየ ነው ብይ ነው ማሰበው ከኔ ጋር ብረው የተተች ስ ማለት ነው። ከፋሽን ውጪ ሌላ ሀሳብ የለኝም። ፋሽን ብይ በቃ ጀስት ፋሽን ብይ ነው ለብሽ የተገኘት እንጂ መልእክት የለውም፣ እንጂ ምንም አይነት መልእክት የለውም። ምክንያቱም ለምሳሌ ሰሌብሪቲ የሆኑ ሰዎች እንደዚህ አይነት ኢቨንት ላይ ሲገኙ የሚለብሱት ልብስ ራሱ የሆነ የሚያስተላልፈው መልእክት አለ። ለምሳሌ አንድ ምሳሌ ልጥቀስልሽ እና የጂ ፓወር ክሬቲቭ አዋርድ ላይ ዘንድሮ የሀያ አምስቱ ላይ ለምሳሌ አንድ ሰው ላንሳ፣ ጆሲ የለበሰው ልብስ ለምሳሌ የቱጃችንን የወር አበባ ለማስታወስ ነው ብሎ ነበረ። እንደዛ ለማለት ፈልጌ ነው። እኔ እንደዚህ አሁን ለምሳሌ እንደዚህ ከሆነ እንትን ጋር የተያያዘ እውነቱን ለመናገር ምንም አይነት እንትን የለውም። ልብሱን ከውጭ ዲዛይን ላይ አይቸው ከዛም በኋላ ራሴ ሪተች አድርጌዋለው። ያው ተመሳሳይ ሙሉ ለሙሉ አይደለም ሪተች አለው የራሴ ሪተች። ምንም አይነት ከእንትን ጋር ከእንትን ጋር የሚያያዝ መልእክትም እንትንም የለውም። ጀስት ፋሽን አዘር ፋሽን ነው። ምንም አይነት ተልእኮም የለሽማችል ምንም አይነት ተልእኮም የለውም። እንትንም የለውም መልካም ኢቫን የራሷ ቤትና መኪና አላት ሲሆን ምናልባት ይሄ ፐርሰናል ሲሉ አለመናገርም መብትሽ ነው ይናል። በጣም ዲፕ ከሆነ ጥያቄ አለሽ ይለፍሽ ይቻላል። እንግዲህ የለበሽው ልብስ ሶስት ሚሊዮን ነው ያወጣው ብለሽናል እና ያው የለበሽው ልብስ ከላይ አንድ ጃኬት፣ ከዛም ደግሞ ያው ራቁትሽ ይታያል። ከስር ሱሪው የተተለ ቢሆን ምን ልበል የዳንቴል አይነት እንትን ነው ያለው። እና በፓንትን ያለሽው እውነት ያ ልብስ ሶስት ሚሊዮን ብር ያወጣል? በዋናነት ሰው ያላተኮረበት ነገር አንገቴ ላይ አንዱኛው ኢንተርቪው ላይ ተናገረ ነበር። እሱኛው ኢንተርቪው ያልተኮሰተም እንጂ አንገቴ ላይ ያደረግኩት እዚህ ጋ ያደረኩት ሜይ ቢ ፎቶ ካለ ፎቶ ስለሌለኝ ፎቶ ይኖር ሊኖር ይችላል አለ፣ እኔ ጋ የለኝም። ፎቶውን በቃ ሬዲ ተች ሊሆን ይችላል። እዚህ ጋር ያለው ወርቅ ነው በነገራችን ላይ ነበሩ ስልኬን ስልኬን ሌላኛው ስልክ ሳሉን ስለሆነ ነው ሪከርድ እያደረጉ ስለሆነ እንጂ አሉ እዚህ ጋር አንገት ላይ ያለውን እንዳየን ሆነ የለበሹ ፎት እና እንትን ነው ሲሉኝ አሁ ልክ ነው። እንደገና አሁንም እያየው ነበር አንዳንድ ቪዲዮዎችን። ለምሳሌ ከሽን ላይ እንደዚህ ነው ይሄ ልብስ ይሄ ልብስ እንደዚህ ነው እንደዚህ ነው ካሊ ባባል የሚገልጸው ምናምን የሚሉት ቪዲዮች እያየው ነበር። አንገት ላይ ያደረጉት እስከ ታች ድረስ ያለው ሀብሉ ወርቅ ነው ብዬ ተናገረ ነበረ። ኦኬ ለምሳሌ እስኪ የሀብሉን ዋጋ ንገሪን፣ የጃኬቱ ዋጋ ንገሪን፣ የለበሽው የፓንቱን እና የተንትኑ የወንፊት የሚመስለውን የሱሪን ዋጋ እያንዳንዳቸውን ንገሪን። አክቹሊ ስፔሲፊክ እንደዚህ ነው እንደዚህ ነው እንደዚህ ነው ብዬ እንትን አላቸውም። ግን ደግሞ ኦልሬዲ እስከዛ ይጠጋል ነው እስከ ስንት ሊዋልድ፣ እንደዛ ይጠጋል። የወርቁ ዋጋ በጣም ብዙ ነው። የልብሶቹ ምናምን እንዳልከው ትንንሽ ሊሆን ይችላል አሁን አንድ ሱፍ ለምሳሌ አንድ ወንድ ልጅ ሱፍ ሊገዛ የሚችለው ሰላሳ ሺህ ብር አርባ ሺህ ብር ሊሆን ይችላል። ሱፍ ሊገዛ የሚችለው ማለት ነው። ኖርማል ትንንሽ ብር ሊሆን ይችላል። እንደገና ከሰር የተባለውም ነገር እንዳልከው በዳንቴ የተሰሩ ምናምን ሲሊ ነገሮች ስለሆኑ ጫማውን ምናምን፣ ወይና ደግሞ የተለያዩ አክሰሳሪዎቹም ሲሊ ነገር ሊሆን ይችላሉ። ግን አሁን በዋናነት ስለ ወርቁ ነበረ እንትን ያልኩት። መልካም እንግዲህ፣ ኢቫን ቅድምዬም ለመጠየቅ እንደሞከርኩት ይህንን ያህል አንድ ኢቨንት ላይ አንድ ኢቨንት ላይ ሶስት ሚሊዮን ብር የሚያወጣ ልብስ መልበስ ከቻልሽ ለምንድን ነው ኢቫን የተለያዩ በጎ አድራጎቶች ላይ ያላየናት? ምክንያቱም ይህን ል አፎርድ ማድረግ ከቻልሽ ለምንድን ነው በጎ አድራጎቶች ላይ ማተሳተፍ? እሺ አሁን እኔ ለምሳሌ አሁን አንድን ነገር ሳደርግ ለምሳሌ አሁን እኔ ለምሳሌ ቤት መኪና እየነዳሁኝ ብታገኘኝ ለምሳሌ ነው፣ ቤት መኪናው ስንት ያወጣል ብለህ ስጠይቀኝ፣ ቤት መኪናው አንድ ቤት መኪና ለምሳሌ ስንት ሚሊዮን ብር ሊያወጣ ይችላል? ሀያ ሚሊዮን ብር ከሆነ ለምሳሌ ሀያ ሚሊዮን ብር ካልኩኝ እኔ ሀያ ሚሊዮን ብር አለኝ ወይም ደግሞ መኪናው የኔ ነው ማለት አይደለም አይደል? ለምሳሌ አንደርስታንድ አርገኛል ስለያዝኩት ነገር ለምሳሌ፣ የለበስኩት ነገር ለምሳሌ አሁን የኔ ሊሆንም ላይሆንም ይችላል። ስለዚህ ሶስት ሚሊ የሶስት ሚሊዮን ዋጋ የወጣበት አለባበስ ምናልባት ሌላ ሰው ስፖንሰር አጎሽም ሊሆን ይችላል። አዎ፣ የሌላ ሰው ስፖንሰር ሊኖረው ይችላል። ልክ ነህ፣ ሊኖረው ይችላል። ግን የአንቺም ያወጣሽበቶች አለ። ኦፍኮርስ አዎ እንዴት አይኖርም። ግን ሊሆንም ይችላል ለፈለሳሌ ያኛው ሶስት ሚሊዮን ብር ስለወጣ ለምን እንደዚህ ምናምን የሚለው ጥያቄ እንትን ጥሩ ነው። ግን ደግሞ በጓራጉት የሚለው ላይ ደግሞ ስመጣለሁ። በጓራጉት ያልከው ነገር በጣም ጥሩ ነው እና እኔ አሁን በጓራጉት ባደርግን ሰዎችን በረዳእኔ በነገራችን ላይ ማለት የፈለግኩት ያን ህል አፎርድ ማድረግ ከቻልሽ ለምን እንደዚህ አይነት ነገሮች ላይ አትሳተፊበትም? ምክንያቱም ምን ያደርጋል ጥሩ ነገር ላይ መዋል ይሻል ከሚለው ግዴታ። በነገራችን ላይ ስትሰጥ ግዴታ ለሰው ቪዲዮ ጋር ማሳየት አይጠበቅብኝም ስለዚህ በበጎ አድራጎት ላይ ተሳተፊያለሽ ለሰው ባላሳይም። ው ኢቫን ሚሊዮነር ናት ኦንደዌ ስለዚህ መንገድ ላይ ከሆንሽ ሶስት ሚሊዮን አፎርድ ማድረጋችን ማለት ነው። ለምሳሌ ውሸት ነው ማለት ነው። ሶስት ሚሊዮን ወጣበት የተባለ ለምሳሌ ቢዝነሶች አሉኝ ቢዝነሶች ለምሳሌ አሁን ቢሸጡ ከዛ በላይ ያወጣሉ ከሚሊዮኖች ስለዚህ ሚሊዮነር ለመባል ወንደ ጉሌን እንገባ እሺ መልካም የአንቺ ሀሳብ ይከበራል ኢቫን በአለባበስሽ እንዲህ መነጋገሪያ ስትሆኚ ብዙዎች ሲተቹሽ ምናምን መቼም ዞሮ ዞሮ ቪዲዮ የተቆራረጠ ቪዲዮ ስለ አንቺ ቲክቶክ ላይ ሲወራ ቤተሰቦችሽ ጋር መድረሱ አይቀርም እና ምን ይሰማቸዋል ብለሽ ታሰብሽ? በነገራችን ላይ መጀመሪያ ገና እኔ እውነቱ ስነግርህ ቤተሰቦቼ ልብስ ሳዘጋጅ ለምሳሌ ልብስ ስለብስ አሁን መጀመሪያ ለምሳሌ እንደነገርኩህ ነው በተማረና በሰለጠነ ቤተሰብ ያደኩኝና አሁንም ስቲል ከቤተሰቦቼ ጋር ነው የምኖረው። በተማሩና በሰለጠኑ ቤተሰቦች ውስጥ ምኖር ሰው ነኝ እንደ እድል ሆኖ ማለት ነው። እና አለባበሴ መጀመሪያ ያሳያቸዋለሁ ገና ሳልወጣ እንዴት ነው፣ እስኪ እንደዚህ እንደዚህ ቢሆን እንደዚህ እንደዚህ ቢሆን፣ ምንም ይሄ ምደብቀው እንት ምለው እነሱም ሶሻል ሚዲያ የሚጠቀሙ ሰዎች ናቸው። እና አሳይቻቸው ነው እንትን ምላቸው ገብቷል አለ። ትችት የሰው ትችት ምናምን እንደዚህ አይነት ነገሮች ምንም፣ እንደነገርኩ በፍሪደም ስለሆነ ያደግ ነው። ኦኬ መሰልጠን ማለት በነገራችን ላይ ከሀገር ባህል ወይንም የሆነ ከማህበረሰቡ ሳቢ ውጭ መውጣት ነው። ከሀገር ባህል ወጥቶ በተነስ አንዱ ነገር ንገረኝ። ምክንያቱም አለባበስሽ ራቁት ነው እና ይሄ ደግሞ የኢትዮጵያዊ ባህል አይደለም ብሎ በነገራችን ላይ ፐርሰናል ሀሳቤን አደለም እኔ እዚህ ጋር እንትን እያልኩ ያለት የሰዎችን እንትን ነው እያመጡ ያለት። እና ብዙዎችም እየተቆጡና እየተቹ ያሉት ይሄ የኢትዮጵያዊ ባህል አደለም የእኛ ባህል አደለም ከውጭዎች የተቀዳ ነው ይህ እያሉ ነው። አንቺም ደግሞ እውነት ነው ብለሻል፣ ከውጭ የተቀዳ ነው የራሴ ተች አለው እንጂ ብለሻል አንቺም በቃል በቃል ስትናገሪ ነበረ። እና ስልጣኔ ማለት ይሄ ነው እንዴ የሰለጠነ እና የሰለጠነ ማለት በነገራችን ላይ የውጭውን እንትን የሚቀበል ማለት ሳይሆን የሰለጠነ ማለት በ ላይ ስማርት አስተሳሰብ ያለው ማለት ነው። እንዴት ኤክስፕሌን እንደማደርግልህ አላቅም። ለምሳሌ አንድ ሰው ተማረ ሲባል ዲግሪ ስለጫነ ብቻ ተማረ ማለት አለ የባህሪ ለውጥ ማምጣት አለበት፣ አንድ ሰው ተማረ ለመባል ማለት ነው። ስልጣኔ ማለት እኒያም ከሱ አንጻር ነው ከስልጣኔ እያልኩ ያለሁት ቀጣይ እንትን ስልህ ለምሳሌ አንደኛ ወጥቶ በአውት ፊት የተሸለመው ልጅም ነበር ለብሶ የመጣው የሙርሲ እንትን ባህልን ለማሳየት ነበረ እየሞከረ ነበር። ምኑ ጋ ብቻ ነበር ሰውነቱን የሸፈነው፣ አይ ቲንክ ፕራይቬት ፓርቱን ብቻ ነው መሰለኝ። ስለዚህ ከመገላለጡ ጋር ከሆነ ስፔሲፊክ ጥያቄ ለምሳሌ የተለያዩ ጋ ሳይሆን አንቺ ሴት ልጅ ነሽ። እሱን ልመጣልህ ነው ልመጣልህ ነው። ለምሳሌ ደግሞ ይለያያል። አሁን አይባን እዚች ጋር አንድ ስህተት በነገራችን ላይ አንድ ስህተት እንዳትሳሳችሁ የምፈልገው ነገር ለምሳሌ ኢትዮጵያ ሰማንያ ምናምን ብሔር ብሔረሰብ አላት። እነሱ የራሳቸው ካልቸር ነው። አንቺ አዲስ አበባ ላይ ስታድጊ፣ አዲስ አበባ ላይ ተወልደሽ ስታድጊ ቤተሰቦችሽ ያሳደጉሽ ራቁትሽ ነው? ተገላልጠሽ ነው ያሳደጉሽ? እንደዛ እንድትሆኝ አድርገው ነው ያሳደጉሽ? ይሄ ነው የኔ ጥያቄ። እሱኛው ከኮንፊደንስና ከዛኛው ጋ አይገናኝም ልልሽ ፈልጌ። አሁን አንተ እኮ ቅድም የጠየቀኝ ጥያቄ እኮ ከካልቸር አንጻር ስላልከኝ ነው ይኸኛው ጥያቄ ስላነሳቢ ነው። እኔ የኛ ካልቸር ደግሞ ስናይ ካልቸር የአካባቢያችንን፣ የኛ ካልቸር አለ። ከውጭ ነው እያመጣሽ ያለሽው። አንደርስታንድ የኛ ካልቸር አሁን የአዲስ አበባ ነው ልጅ ያደጉት። ስለዚህ አዲስ አበባ ውስጥ ለምሳሌ የሚለበስ አለባበስ ንገረኝ ብለን ምን አይነት በምን አይነት ልትለኝ ነው? ለምሳሌ ንገረኝ እስኪ ራንደም ሰው የሚለብሰውን፣ ራንደም ማለት ለምሳሌ አንተ የለበስከው ለምሳሌ ሱፍ። ሱፍ የኢትዮጵያ ባህል ነው ላይሆን ይችላል። ያ አይደለም ብለንም እንውሰደው። ነገር ግን ያን ያህል ሱፍ እየተወሰደው ለምንድ ነው የኛን ተቀባይነት የሚያገኘው ለምንድን ነው በሀገራችን? ቢኮስ ያን ያህል ስለማይጎዳ ነው። ያን ያህል ብሎ ነገር የለም ያን ያህል ብሎ ነገር የውጭ እንትን ከሆነ የውጭ ነው፣ የሀገር ውስጥ ከሆነ የሀገር ውስጥ ነው። ስለዚህ አሁን እኔ ቅድም ስለጠይቀኝ ስለመገላለጥ ስለሆነ ያወራኸኝ እዚህም እንዳልከው ከሰማንያ በላይ ብሔር ብሔረሰቦች አሉ። የተለያዩ ሀገር ደግሞ ብቻዬን ማለት ነው እንዳልከው እንዳልኩህ ቅድምም የልጁን እንዳነሳውለን ተገላልጠው የተለያየ ብዙ አይነት ሽፍንፍን ብለው ምንም አይታዩ ምናምን ምናም የተለያየ ባህል አለ። ከባህል አንጻር ከሄድንበት ነው መደ አንደርስታን አድርገኛል። ስለዚህ ስለ መገላለጥ ካወራ የእኛ ባህል አይደለም ምናምን ካልክ ወደ ታች ወደ ደቡብ አካባቢ ከደቡብ አልፎ እነዚያን ካለች ወይም ደግሞ የኒዌር የኒዌር የሙርሲ ልጅ ነሽ አንቺ አይ ይ ዙር ልጅ መሆን የጠበቅብጅ መኮንሳ እንደ ኢትዮጵያዊነቴ የሆነን ባህል ልብስ ብፈልግ ያለሽበት ቦታ ይወስነዋል ይወስነዋል አይ አይደለም ግዴታ ለምሳሌ እንዴ ኦኬ ቲንክ ዩ አመሰግናለሁ እኔ ለምሳሌ ማለት ነው ኢትዮጵያ ኢትዮጵያ ስለሆንኩኝ እንትን የእንትን ባህል የእንትን ባህል ና አልል በቃ ደስ ያለኝ ለምሳ አንዱ መርጬ ራንደም ልለብስ እችላለሁ አንተ ለምሳሌ አንድ ነገር ንገር ሱፍ ስለብስ ሱፍ ለምሳሌ የእንግሊዞች ባህል ሊሆን ይችላል አንተ እንግሊዛዊ ነህ ይችላል አይደለም ከደስ ጀስት ደስ ስላለ ወይም ደግሞ ሱፍ ብለብሰው መንጋ ተናያ መጣን በለስላስብ ግን ብለብሰው ራይት ። ስለዚህ ማለት ነው እኔ ግዴታ ለምሳሌ የሀመሮችንን ብለብስ እኔ ሀመር መሆን አይጠበቅብኝ፣ የአማሮችንን ብለብስ አማራ መሆን አይጠበቅብኝ። ኢትዮጵያ ስለሆንኩኝ ኩኝ ብቻ የአንዱ ራንድም ለመልበስ ስለዚህ እንችላለሁ እያልሻለሽው መገላለቴ የእኛም ባህልም ነው፣ ምንም ችግር የለውም እያልሽ ነው። እኔ ስለ ባህልና እና ስለእንትን ሳይሆን አንተ ስለባል ከባህል አንፃር ለምን እንደዚህ ታደርጊያለሽ? ስላልከኝ አይ ብዙ እንደዚህ አይነት ባህሎች አሉ። የኔ አለዋሱማ ነገርኩህ እኮ ከውጭው ጋር የተያያዘ ነገር ነው ብዬ እነግርሃለሁ እንጂ ከዚህኛው ጋር አይደለም። መልካም ባል። መልካም አሁን የምትለብሽው ልብስ ነገ እናት መሆንሽ አይቀርም እና ዳርክ ው የልብሱ ጉዳይ እኔን አንቺን እያነጋገረን ስለሆነ ሹ ምሱ ስለሆነ ነገ እናት ስትሆኚ ልጅ ትወልጂያለሽ እና ነገ ልጆችሽ ትምህርት ቤት ሲሄዱ የጓደኞቻቸው ምናልባት ያኔም ኢንተርኔቱ ከዚህ በላይ ስለሚሆን አውጥተው እናታችሁን ልዩ ብለው ሙድ ሊይዙባቸው ይችላሉ ብለሽ አስበሽ ታውቂያለሽ? አሁን ላይ እንደዛ ብዬ አላስብም። እንደነገርኩ አሁንም ደግሜ ደግሜ በጣም ብዙ ጊዜ ደጋግሜ የምናገረው በጣም ከሰለጠነ በጣም ከተማረ ቤተሰብ የተወለድኩኝ እና አስተዳደጌም ከሰለጠኑ ቤተሰቦች ጋር ነው እና እኔም የሰለጠንኩኝ እናት ነው መሆኗ ማለት ነው። ልብሴ ልጄ የፈለገውን ልብስ እንዲለብስ የፈለገውን ፋሽን እንዲከተል ለምሳሌ ሰዎች ቢተቹት ባለባበሱ ሊሆን ይችላል፣ በእንትኑ በአቋሙ ሊሆን ይችላል፣ በብዙ ነገሩ በመልኩ ሊሆን ይችላል። ምንም አይነት ትችት ቢደርስበት ኖ ያለውን ነገር አክሰብት የሚያደርግ የሰለጠነ ልጅ የማፍራት ሀሳብ ነው ያለኝ። ስለዚህ እርግጠኛኝም ነገር እንደሁም ወደፊት እርግጠኛ ከአምስት እና ከአስር አመት በኋላ ልጆች ቤተሰብ ምናምን ይኖረኛል እና በጣም ፋሽን ተከታይ ቤተሰቦች ፋሚሊ እንደማፈራ ተስፋ አድርጋለሁ። ጭራሽ እንኳን እንደዚህ አይነት ስሜት ሊሰማኝ ቀርቶ ማለት ነው። መልካም አንቺን እያዩ የሚያድጉ ህጻናትስ እንዳልኩ ነው። ከእኔ እያዩ የሚያድጉ ህጻናቱ ከኔ ኮንፊደንስ ነው መጀመሪያ፣ በራስ መተማመን ኮንፊደንስ፣ የሚፈልጉትን ነገር መናገር፣ ሀሳባቸውን በግልጽ መናገር መማር አለባቸው ብዬ ማሰበው። ሁለተኛው ሲቀጠል ብዙ ልጆች ለምሳሌ፣ ልጆቻችን እኮ እንትን ስለሚያዩ ህጻናት ስላሉ እንደዚህ እንደዚህ ስለሚሉ ሲጀምር፣ ከአስራ ስምንት አመት በታች ፕላትፎርሙም አይፈቅድም። ልጆች ቲክቶክ ላይ እንዲቀመጡ ማለት ነው። ስለዚህ አንድ ወላጅ ልጄን ልጄ አንቺን ማየት የለበትም ብሎ ካሰበ ሲጀመር ልጁ ነው መጀመሪያ ቲክቶክ ላይ መጠቀም የሌለበት ማለት ነው። ራይት ነውት። መልካም። አሁን የማደርገው ነገር ይሰማል። ቫን ኔትወርክ ይዞሻል። ሽ ይሰማል አይደል? ቫን ይሰማል። አሁን የማደርገው ነገር ማለት የፋሽኑን ጉዳይ ወይንም ደግሞ አሁን ኢሹ የሆነው የመገላለጥ ጉዳይ ልክ ነው ብለሽ ታስቢያለሽ? የማደርገው ነገር ልክ ነው ብለሽ ታምኝበታለሽ? ስለማምንበት ማ ለብሾ የሚመጣው መልካም። ለምንድን ነው ታዲያ ይህ ሁሉ ትችትና ስድብ ወይንም ነቀፌታ አንቺ ላይ እየመጣ ያለው? ይህ ሁሉ ለምንድን ነው? እንትን የሚለው አሁን ራሱ ኮመንቲን ያው እኔ እያየሁት አይደለም ለምንድን ነው ታዲያ የሁላ ነገር የመጣው? ምክንያቱም ማጆሪቲው ከተቃወመ የሆነ ችግር አለ ማለት ነው። አሁን ደግሞ እንደማየው ቢያንስ ዘጠና ፐርሰንቱ አንቺ ላይ ተቃውሞ ነው እያሰማ ያለው። እና ለዚያም ነው ዛሬ የተገናኘ ነው ይባል። ለምንድን ነው አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚ እና ብዙ ተቺ ነበረው። ብዙ ተቃዋሚ ነበሩ። ቆይ ተገላልጦ ነው ክርስቶስ? አይደለም። ስለ ትችት አርድ ያወራ ስለ ትችት ነው አሁን እያወራን ነው። አክቸሊ በነገራችን ላይ ቆይ ይመጣልል ነው እና ብዙ ትችት ተቺና ብዙ ነቀፌታ ነበረው። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታን አገኘ። ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ፣ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለም። አክቸሊ እኔ በነገራችን ላይ ግዴታ ስለመገላለጥ ዛሬ አወራህ እንጂ ሂል ጫማ በካልሲ ለምሳሌ አንደኛው አለባፊን ስነገር፣ ሂል ጫማ በካልሲ ላደርግ እችላለሁ። ሰው ለምሳሌ ሂል ጫማ በካልሲ እንዴት ይደረጋል ብሎ ሊተቸኝ ይችላል፣ መብቱ ነው። እኔ ደግሞ ጫማ በካልሲ ኮንፈርት ከሰጠኝ ደግሞ ሂልጫማ ጫማ በካልሲ አደርጋለሁ። ለምሳሌ አንድ ጂንስ ሱሬን ገልብጬ ልለብ ሰው እችላለሁ። ያ የእኔ እንትን ነው። ለምሳሌ በአንድ ቪዲዮ ላይ እሱንም አይቼዋለሁ። እንደ ፋሽን ገልብጬ ልለብ ሰው እችላለሁ። አሁን ያ እኔ ደስ ስላለ ይሄን ነገር ገልብጬ ሞክረውስ ውስጥ ብዬ ለምሳሌ ላይ አርሳያ ከመገላለጥ ጋር ባይገናኝም ህዝቡ ደግሞ እንዴት ሱሪ ተገልብጦ ይለበሳል ምናምንም ብሎ ሊተች ይችላል።